በጌታ የተወደዳችሁ የእግዚአብሔር ልጆች በያላችሁበት ቦታ የእግዚአብሔር ጸጋና ሰላም ይብዛላችሁ እያልኩ የዛሬውን መልእክት ይዤ የሚመጣው መብራቱ ማዴቦ ነኝ ከአውስትሬሊያ በሚቀጥሉት ስድስት ቀናት የምናየው በማቴዎስ ወንጌል ላይ ያለውን ጥቅስ መሰረት በማድረግ ነው ማቴዎስ ምዕራፍ 16 ከቁጥር 13 እስከ 19 ያለውን ነው። ማቴዎስ 16 ከ13 እስከ 19 ያለውን በሚቀጥሉት ስድስት ቀናት እናያለን። ጊዜ ካላችሁ ቤታችሁ ስትሄዱ እንድታዩት አደራላለሁ። እያንዳንዷን ጥቅስ ነው የምናየው። ይህንን ጥቅስ እንዳይ በጣም ወደ አእምሮዬ እንዳስብ የተደረገበት ምክንያት ብዬ የማስበው ባላስብኩበት ጊዜ ነው ይሄ ነገር ወደ አእምሮ የመጣው። ይሄ ጥቅስ የብዙዎችን ሕይወት አስሮ ለመያዝ አብያተ ክርስቲያናትና ቀሳውስ የተጠቀሙበት ጥቅስ ነው። የብዙዎችን ሕይወት ጠርንፈው የያዙበት ሰዎች እነሱ ከሚፈልጉት ከሚያስቡት እና ከሚያስተምሩት ትምህርት ውጭ እንዳያስቡ ወይም እንዳይሄዱ የሚያደርግ ነው። የሚያሰር ለማሰር ወይም ለመያዝ የሚጠቀሙበት ነው። በአጭሩ ይህ ጥቅስ ለማስፈራሪያ የሚጠቀሙበት ጥቅስ ነው። ነገር ግን ይህን ጥቅስ በምናይበት ጊዜ ሰዎች ከሚጠቀሙበት በተቃራኒው ሆኖ ሰዎችን ነፃ የሚያወጣ ወደ እግዚአብሔር የሚያመጣና በቅድስና ሕይወት የሰው ልጅ እንዲመላለስ የሚያስተምር እና የሚረዳ ጥቅስ ነው። ስለዚህ ይህንን ጥቅስ አብረን እናያለን። ማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ እስከ 19 ያለውን እንዲህ ይላል። ኢየሱስም ወደ ፊልጶስ የቄሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የህያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁህ ነህ። እኔ ምልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የጋሃንንም ደጆች አይችሏትም። የመንግሥተ ሰማያትም መክፈቻዎች እሰጥሃለሁ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ራሳችንን ለጸሎት ዝቅ እናደርግ። ቅዱስና ኃያል ሆንክ አምላካችን፣ በዚህ ሰዓት በፊት ቀርበናል ከዚህ ካዘጋጀህልን ጥቅስ ልንማር የሚገባንን ነገር እንድታስተምረን በአእምሯችን ደግሞ መወገድ ያለበት ትምህርትም ካለ እንድታስወገድ በመሀከላችን በመንፈስ ቅዱስ እንድትገኝ እንድታስተምርን ለምናሃለን። ኃጢአት በደላችንን ይቅርበል። በጌታ በኢየሱስ ስም አሜን። እንግዲህ ጥቅሱን እንዳየ ነው ክርስቶስ ከደቀ መዛሙርት ጋር ያለውን ግንኙነት ነው የምናየው። በዚህ ሳምንት የምናተኩረው ዋናው ነጥብ ወይም ደግሞ መርህ ሀሳብ በዚች ድንጋይ ላይ የሚል ነው። በዚች ድንጋይ ላይ ወይም ደግሞ ኦን ዲስ ሮክ በዚች ድንጋይ የሚለው ነው ዛሬ የምናተኩረው አንተ ክርስቶስ ነህ፣ የህያው የእግዚአብሔር ልጅ ነህ የሚለውን ነው፣ የጴጥሮስን መልስ ነው። መጀመሪያ እግዚአብሔር ጠቀ መዛሙርቱን ጠየቀ። ሰዎች ስለ እኔ ምን ይላሉ አለ። አንዳንዱ ኤልያስ፣ አንዳንዱ ዮሐንስ መጥምቁ፣ አንዳንዱ ኤርሚያስ፣ አንዳንዱ ከነቢያቶች አንዱ ብለው መለሱለት። ይሄ መልስ ራሱ በጣም የሚገርም ነው። ምክንያቱም በአይሁዶች ትምህርት አይሁዶች በሚያስተምሩትና በሚረዱት መሰረት አንድ ሰው ከሞተ ሞቷል ማለት ነው። እንደገና ተነስቶ መጥቶ የሚያስተምርና የሚሄድ አይደለም። ወይም ደግሞ ነፍስ አትሞትም የምትለውን ትምህርት አይሁዶች አያስተምሩም። ያ በአይሁድ ትምህርት አልነበረም። በመጽሐፍ በብሉይ ኪዳን ውስጥ አልነበረም። ስለዚህ እንዴት መጥቶ ነው የሞተ ሰው? እነኚህ የሞቱ ሰዎች እንዴት አድርጎ ነው መጥቶ ሊያስተምሩ የሚችሉ ክርስቶስን ሊሆኑ የሚችሉ? ያንን እንኳን በደንብ አላሰቡም። ሰዎች በስሜት ነበረ የሚሄዱት። ወይም ደግሞ ሰው ስለሚጓዝ ከህዝቡ ጋር ዊዘፍሎ ይሄዱ ነበረ። ከህዝቡ ጋር ዝም ብሎ ይጓዙ ነበረ። ቆም ብሎ ይሄ ነገር ምንድን ነው፣ ለየት ያለ ነገር ነው ብሎ እንኳን ማሰብ አልቻሉም። ነገር ግን ጴጥሮስ የእነሱን ከተናገረ በኋላ ክርስቶስ፣ እናንተስ ምን ትላላችሁ? ኦኬ፣ ሰዎች የሚሉትን ይበሉ፣ እናንተ ስለ እኔ ምን ትላላችሁ ይላል። በዛን ጊዜ ነው ጴጥሮስ አንተ ክርስቶስ ነህ፣ የህያው የእግዚአብሔር ልጅ ነህ ብሎ ተናገረ። ክርስቶስ በዚህን ጊዜ የተናገረው የመለሰለት ይህንን ስጋና ደም አልገለጸልህም አባቴ ነው ብሎ ነው መንፈስ ቅዱስ ገለጸልህ ነው እያለው ያለው ታስታውሱ እንደሆነ ጴጥሮስ ክርስቶስ እሞት ልሞት ነው ልሰቀል ነው ከናንተ ልለይ ነው ብሎ ሲናገር ክርስቶስ በፍጹም ይሄማ ሊሆን አይችልም ብሎ ሲናገር ክርስቶስ ምንድን ነው ያለው ለጴጥሮስ አንተ ሰይጣን ብሎ ነው የተናገረው በዛን ጊዜ ሰይጣን በሚልበት ጊዜ ጴጥሮስን አልነበረም ክርስቶስ ሰይጣን የሚለው ከበስተ ጀርባው ይህንን የሚያናገር ይሄን ሀሳብ የሚያመጣ ሰይጣን፣ የሰይጣን ስራ ሀሳብ ነው ይሄ። ያንተ ሀሳብ አይደለም ጴጥሮስ፣ የሰይጣን ሀሳብ ነው እያለው ነው። አሁን ደግሞ ይህንን እንደዛው፣ ይሄ ጴጥሮስ ስጋና ደም ይህንን አልገለጸልህም፣ በራስህ ማስተዋል አላገኘሁም፣ ይህንን የእግዚአብሔር መንፈስ ነው የገለጸልህ ነው ያለው የእግዚአብሔር መንፈስ ይህንን ጴጥሮስን እንዲናገር ያለው አንተ ክርስቶስ ነህ፣ የህያው የእግዚአብሔር ልጅ ብሎ እንዲናገር መንፈስ ቅዱስ ለጴጥሮስ በአእምሮ እንዳስቀመጠ ነው ክርስቶስ የተናገረው። ዋናው ቁልፉ ይሄ ነው። በዚህ ሳምንት ላይ የምናያቸው ነገሮች ሁሉ በዚህኛው ላይ የተመሰረተ ነው። አንተ ክርስቶስ ነህ፣ የህያው የእግዚአብሔር ልጅ የሚል ነው። በመጀመሪያ ክርስቶስ ማለት ምን ማለት ነው ብለን ስናይ፣ ክርስቶስ የሚለው ከግሪክ ቃል ክርስቶስ ከሚለው ነው የመጣው። ወይም ደግሞ በብራይስጥ መሽያክ መሳያ ወይም መስህ ማለት ነው። በግሪክ ክርስቶስ፣ በብራይስጥ ደግሞ መስህ ይላል። የእኛ ክርስቶስ የምንለው ከግሪክ ቃል ክርስቶስ ከሚለው ነው የመጣው። ክርስቶስ ማለት የተቀባ ማለት ነው። አኖይንትድ ዋን የተቀባ ወይም ደ ቾዘን ዋን የተመረጠ ማለት ነው። ዳዊት በልጅነቱ እግዚአብሔር ሲመርጠው ለንጉስነት ቀባው፣ ሳውልንም ቀባው፣ ካህናትም ይቀባሉ። ይሄ መቀባት በአይሁዶች ባህል ከንግስና ጋር የተገናኘ ነው። ክርስቶስ ንጉስ እንደሆነ ነው ታይትል ነው። ስልጣን ነው። ክርስቶስ ስልጣን ነው፣ ማዕረግ ነው። የእግዚአብሔር ልጅ ንጉስ እንደሆነ ነው የሚናገረው። ነገር ግን ያ የክርስቶስ ወይም ደግሞ ያ የእግዚአብሔር ልጅ ንጉስ የሆነው ወደዚህ ምድር እንደሚመጣ ነው የተመረጠው። ወይም ደግሞ አኖይንትድ ዋን ወይም ቾዝን ዋን የተመረጠ የተቀባ በሚሉበት ጊዜ ሲቀባ ለአንድ ዓላማ ወይም ለአንድ ተግባር ነው። ለተለየ ለተመረጠ ዓላማና ተግባር ነው፣ ወይ ንጉስ ሊሆን፣ ወይ ካህን ሊሆን ለተወሰነ ለተመረጠ ዓላማ ነው። ክርስቶስ ወደዚህ ምድር በሚመጣበት ጊዜ የተመረጠው ለአንድ ዓላማ ነበር። ያንን ዓላማ ዮሐንስ ምዕራፍ አንድ ቁጥር 29 ላይ በትክክል ያስቀምጠዋል፣ ግልጽ አድርጎ ያስቀምጠዋል። ዮሐንስ ምዕራፍ ዮሐንስ ወንጌል ምዕራፍ አንድ ላይ ቁጥር 29 ላይ እንዲህ የሚል እናገኛለን። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ የክርስቶስ ዓላማ የተቀባው የተመረጠው የዓለምን ኃጢአት ለማስወገድ ነው። ጴጥሮስ አንተ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ነህ በሚልበት ጊዜ የዓለምን ኃጢአት ለማስወገድ እየተመረጥክ ለዛ ዓላማ እየተጠራህ ወይም ደግሞ ለዛ ዓላማ እየመጣህ ነህ እያለው ነው። ለዚህም ነው ክርስቶስ ይህንን ስጋና ደም አልገለጸልህም የሚለው። ይህንንማ በሰማይ ያለው አባቴ ነው መንፈስ ቅዱስ ነው የገለጸልህ ወገኖቼ ሆይ ከመንፈስ ቅዱስ በስተቀር የክርስቶስን ወንጌል ለእኔና ለእናንተ ሊገልጽልን የሚችል ነገር የለም። በራሳችን ልናሰውሎ፣ ልንረዳው አንችልም። ወይም ደግሞ አካደሚካል ልናነበው እንችላለን፣ ግን በልባችን ህይወት ሊሆነን አይችልም። ትርጉም ሊሰጠን አይችልም። ሊባርከን አይችልም። መንፈስ ቅዱስ ስራውን በልባችን ሲሰራ ብቻ ነው እና ክርስቶስ ወደዚህ ምድር የመጣው የዓለምን ኃጢአት ለማስወገድ ነው። እንዴት አድርጎ ነው የዓለምን ኃጢአት የሚያስወግደው? ይህ መልእክት አስቀድሞ ለአዳም የተነገረ ነው። በዘፍጥረት ምዕራፍ ሶስት ላይ እንደምናየው በሴቲቱና በአንቺና በሴቲቱ መካከል ጠላትነትን አድርጋለሁ ይላል። ስለ ክርስቶስ መምጣት ነው እየተናገረ ያለው። አንቺ ጭንቅላቱን፣ እሱ ደግሞ ሸኮናውን ይላል። ያ ማለት የክርስቶስን መሰቀል ክርስቶስ በመሰቀል ደግሞ በመስቀሉ ላይ ሰይጣንን ጭንቅላት እንደሚመታ ድል እንደሚነሳው ነው። አስቀድሞ ለአዳም ተነግሮታል። ያ በነቢያት ሁሉ እየተነገረ ነው። ሲወድ ሲዋረድ የመጣ ነው። እግዚአብሔር ይህን የክርስቶስን መምጣት ይህንን ድንቅ የሆነ የዓለምን ኃጢአት የሚያስወግደውን ተግባር አስቀድሞ በነቢያት ያስተማረው ነው። አስቀድሞ ለእስራኤሎች በቤተ መቅደስ አገልግሎት የሰጠው ነው። የቤተ መቅደስ አገልግሎትን በምናይበት ጊዜ የክርስቶስን ጠቅላላ የደህንነት ስራ ነው የሚያሳየን። ገና አስቀድሞ የሚመጣውን ክርስቶስ አስቀድሞ እንዴት አድርጎ ክርስቶስ በዚህ ምድር ላይ ተመላልሶ ሞቶ እንደሚያደና ከዛ እንደሚያማልድ ከዛ ፈራጅ እንደሚሆን ያንን በቤተ መቅደስ አገልግሎት ለእስራኤሎች ግልጽ አድርጎ አስቀምጧል። ይህ የቤተ መቅደስ አገልግሎት የሚመጣውን ክርስቶስ የሚያሳይ ነው። ነገር ግን አይሁዶች ይህንን የተሰጣቸውን የቤተ መቅደስ አገልግሎት ዋናው አድርጎ ያዙትና ክርስቶስን ተዉት። በዛ በአገልግሎቱ የሚድኑ ነው የመሰላቸው፣ ያንን ወሰዱት ነገር ግን ያ የሚያመላክተው የሚመጣውን የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ መሆኑን ረሱት። አይናቸው ከዛ ተነስቶ ከጊዜ ብዛት የተነሳ የቤተ መቅደስ አገልግሎቱ ላይ ሆነ። በቤተ መቅደስ አገልግሎት ላይ ያ ዓለምን ኃጢአት የሚያስወግድ በግ ያ ይዞ የሚመጡት በግ ለእርድ የሚመጣው በግ የክርስቶስን ክርስቶስን የሚያመላክት ነበር። በዛ በግ ላይ ለመሥዋዕት ይዞ የሚመጣውን በግ ኃጢአቱን በሱ ላይ ተናዞ ያ በግ ይሞታል፣ ይሰቀላል ማ መሰዊያ ላይ ይደረጋል፣ እዛ ይቃጠላል። ደሞ ወደ ቅዱስ ቦታ ይሄዳል። በዓመት ደግሞ ወደ ቅድስተ ቅዱሳን ይገባል። ከውጭ ያለው የጉባኤው የመሰዊያው ቦታ ክርስቶስ በዚህ ምድር ላይ ለእኛ ያደረገው ነው፣ መጠመቁ፣ በህይወት መኖሩ መመላለሱ እንደገና ደግሞ መሰቀሉን የሚያሳይ ነው። ወደ ሁለተኛው ክፍል በምንገባበት ጊዜ ክርስቶስ ለእኛ በዚህ ምድር አሁን በህይወታችን በምንኖርበት ጊዜ የሚያደርገውን በኛ ውስጥ የሚሰራውን የቅድስና ስራ ነው። የቅድስና ስራ ነው። የሦስተኛው ክፍል ደግሞ የሚያሳየው ምንድን ነው? በመጨረሻ ኃጢአት ጠቅላላ ከምድር እንደሚጠፋ ነው። ይሄ ነው። ክርስቶስ ማለት ይሄ ነው፣ የዓለምን ኃጢአት የሚያስወግድ በግ ማለት። ስለዚህ ክርስቶስ አንተ ክርስቶስ ነህ፣ የህያው እግዚአብሔር ልጅ ነህ በሚልበት ጊዜ ጴጥሮስ ይህንን ማለቱ ነው። የደህንነት መንገዳችን ክርስቶስ ነው፣ አንተ አዳኛችን ማለቱ ነው። አንደኛ ጴጥሮስ የሚገርመው ነገር በአንደኛ ጴጥሮስ ምዕራፍ አንድ ቁጥር አስር ላይ እንዲህ የሚለውን እናገኛለን። አንደኛ ጴጥሮስ ምዕራፍ አንድ ቁጥር አስር ላይ ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንም ነገር ለመላእክቱ ይህንንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። ይሄ ትንሽ አማርኛው እንትን ይላል፣ በእንግሊዝኛው ግልጽ ነው የሚሆነው ይህንን የደህንነት እቅድ ነው የሚለው የደህንነት ዓላማ ክርስቶስ ወደዚህ ምድር መጥቶ ሊፈጽም ያሰበውን እነኚህ አስቀድሞ ነቢያት ተንብየው ነበረ ይላል። በጉጉት ይጠብቁት ነበረ ነው የሚለው የክርስቶስን መምጣት መሞትና መነሳት ያንን በጉጉት ይጠብቁ ነበረ ነቢያት ተናግሯል ተንብየዋል ነው የሚለው። ያ የተናገሩት ግን ለራሳቸው አይደለም ለእኛ ነው ነው የሚለው። ምክንያቱም ነቢያት ክርስቶስ በመጣ ጊዜ አልነበሩም፣ ለራሳቸው አልነበሩም። ያ መልእክት የተሰጠው ያ መልእክት የተሰጠው ከነሱ በኋላ ላለው ጀነሬሽን ነው። እነሱ ነቢያት ይመኙት ነበረ ይላል ይሄ ደግሞ ይላል መልእክት የተሰጣቸው በመንፈስ ቅዱስ ነው ይላል። ክርስቶስም እዚህ ምድር በነበረበት ጊዜ በሱ ውስጥ የነበረው መንፈስ ቅዱስ በነሱም ነበረ። ያ መንፈስ ቅዱስ ነው ለነሱ የተናገረው። ይህንን መልእክትና ትንቢት የሰጠው በክርስቶስ የነበረው መንፈስ ነው። መንፈስ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ስራው አንድ ነው። በዛም ጊዜ ይሰራ ነበረ፣ አሁንም ይሰራ ነበረ አሁንም ይሰራል ስለዚህ ያ መንፈስ ቅዱስ ያኔ የሰጠውን አሁን ተግባራዊ የሆነው እኛ በአይናችን አይተናል ነው ጴጥሮስ የሚለው እኛ በአይናችን አይተናል ምስክሮች ነን ነው የሚለው ይሄንን መልእክት ይህንን የደህንነት አላማ ነቢያት ብቻ አይደሉም ሲመኙት የነበረው መላእክት እንኳን ሊያዩት ይመኛሉ ነው የሚለው ወገኖቼ ይህ የደህንነት እቅድ ክርስቶስ ለእኔና ለእናንተ ያደረገው ክርስቶስ የሚለው መሲህ የሚለው እርሱ ያ ቃል ነቢያት የተመኙት ነው፣ ሊያዩት ተፈጻሚነቱን ሊያዩት የተመኙት ነው። በሰማይ ያሉ ቅዱሳን መላእክት ደግሞ ሊያዩትና ሊያስተውሉት ሲመኙት የነበረው ነው ይላል። ይሄ ለእኔና ለእናንተ ዛሬ ተገለጸልን ነው ይለው። ይሄ ትልቅ ነገር ነው። ወገኖቼ ሆይ፣ ክርስቶስ አንተ ክርስቶስ የህያው የእግዚአብሔር ልጅ ነህ፣ ጴጥሮስ በሚሉበት ጊዜ አስቀድሞ የተነገረውን ተፈጻሚ የሚያደርግ አምላክ ስጋ ልብሱ መጣ ማለቱ ነው። ይህ እንዴት ሊሆን ቻለ የሚለውን በነገው ዕለት እናያለን። ለዛሬው ግን ዋናው ሀሳባችን ምንድን ነው? ቁልፉ መንፈስ ቅዱስ ለጴጥሮስ የገለጸው አንተ ክርስቶስ ነህ፣ ለተለየ ዓላማ የመጣ ነ፣ የተቀባህ ነ፣ የህያዊ እግዚአብሔር ልጅ ነ፣ ከሰማይ የመጣ ነ፣ ስጋ ለብሰ የመጣ ነ፣ አንተ አዳኝ ነህ እያለው ነው፣ እሱ ባስተዋለው መንገድ ስለዚህ ይህንን ጥልቅ የሆነውን የክርስቶስን የማዳን ተግባር እንድናስተውል እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችን፣ ሰማይና ምድርን በቃል የፈጠርክ ከፈጠርክ በኋላ ጌታ ሆይ ፍጡራንን ለማዳን ወደዚህ ምድር ስጋ ለብሰ መጥተህ ለእያንዳንዳችን መስዋዕትነትን ከፍለ ከዚህ ከኃጢአት ህይወትና ከኃጢአት ባርነት ከሞት አድነህናና፣ ለዛ እናመሰግናለን። ጌታ ሆይ ይህንን እውነት እንድናውቅና እንድንረዳ እንድንኖርበት እርዳን። በነገር ሁሉ ከእኛ ጋር ስለሆንክ እናመሰግናለን። በጌታ በኢየሱስ ስም አሜን።